መጀመሪያ መኖር ያለብሽ ዛሬ ነው። ዛሬ ከአልጋሽ ስትነሺ ሕይወትሽ ውስጥ የሚጠቅምሽ ነገር መስራት ያለብሽ፣ ወደ አላማሽ የሚወስድሽ ነገር፣ ወደ ፈጣሪሽ የሚወስድሽ ነገር፣ ራስሽ እንድትመለከች የሚያደርጉሽ ነገሮች ናቸው ማድረግ ያለብሽ፣ እንጂ ዛሬን ቁጭ ብለሽ ከአልጋሽ ተነስተሽ ስለትናንትና የምታስቢ ከሆነ ወይ ደግሞ በነገሽ የምትታሰሪ ከሆነ ሕይወት እያመለጠችሽ ነው ያለችው። በጣም ብዙ እድሎች የሚያልፉት በአሁን ውስጥ ነው እንጂ በትናንትና፣ ኦልሬዲ ሞቷል። አላውራ የተዘጋ ነገር ነው። ትናንትና ላይ ሄዶ ማንም ሰው የሚያስተካከል ነገር የለም። ነገ ላይም ማንም ሄዶ መስራት የሚችል ሰው የለም። የተሰጠሽ ትልቁ ስጦታው ዛሬ ነው። ዛሬ ላይ ራስሽ ላይ ስትሰር የሚጠቅምሽ ነገር ላይ ፎከስ ስታደርጊ ፓወር ታገኛች፣ አቅምሽን ታገኛች፣ ኮንፊደንስ ይኖርሻል። አሁን ቁጭ ብለሽ የምታማርኝ፣ ተስፋ የምትቆርጪ፣ ምንም ጥቅም እንደልሽ የምታስቢ አንቺ ራስሽ ላይ ፎከስ ስለማታደርጊ የተሰጠሽን ዛሬን መኖር ከጀመርሽ እመኝ ደስተኛ ነው መሆን የምትሽው። ዛሬን መኖር ከጀመርሽ ራስሽ ላይ መስራት ከጀመርሽ፣ ዛሬን የተሰጠሽን ስጦታን ከተጠቀምሽበት እመኝ ያንን ነገር ነው አቅምሽን፣ ኮንፊደንስሽን የሚሆንሽ ማለት ነው። ውጪ ብለሽ የምታማሉ ስለ ነገ የምታስቢ፣ በትናንትና ህይወትሽ ውስጥ በትናንትና ታሪክ ውስጥ ታስረሽ ምትኖሪው ዛሬን እየተጠቀምሽበት አይደለሽም። ዛሬን ደግሞ ካልኖርሽ ዛሬን ካልተጠቀምሽ በዛሬ ውስጥ ደስተኛ ካልሆንሽ ህይወት ሪዛልት ማምጣት አትሽ፣ ነገር ማየት የምትሽው ዛሬን መኖር ስትጀምሪ ነው። ዛሬን መስራ ስትሽ ለነገሽን ማየት ትችያለሽ። ዛሬን ሙሉ ቀን ከጠዋት ጀምሮ እስከ ማታ ድረስ የሚጠቅምሽ ነገር ላይ ፎከስ ስታደረጊ፣ አላማሽን ላይ ፎከስ ስታደረጊ ነገሽን ማየት ትችያለሽ። ምክንያቱም የዛሬው ነገር የሚወልዳው ዛሬ ለምታረጋቸው ነገሮች ነገ ይወልዳሉ። ዛሬ ላይ ወደ ራስሽ መጥፎ ነገሮች እያደረግሽ ከሆነ ራስሽን የሚጎትትሽን ነገር በትናንትና ላይ በነገ ላይ ታስረሽ በሀሳብ በአእምሮሽ ውስጥ ታስረሽ ከሆነ እመኚኝ ነገም ያንን ህይወት ነው የምትኖር። ምርጫሽ ህይወትሽን ማስተካከል የምትች በአሁኑ ውስጥ ነው እንጂ ትናንትና ላይ ሄደሽ ህይወትሽን ማስተካከል አትችይም። ትናንትና ላይ እየተባላሸብሽ ያጠፋሻቸው ብዙ ነገሮች ሊኖሩ ይችላሉ ግን ማንም ሰው ትናንትና ላሄዶ ማስተካከል አይችልም። ስደን አልቋል፣ ተዘግቷል። ግን አዲስ እድል ተሰጥቶሻል ዛሬን ማለት ነው። ትናንት ነገ ላይም ሄደሽ ምንም የምታደርጊው ነገር የለም። ስለዚህ ኤቭሪደይ ራስሽ ላይ መስራት መቻል አለብሽ ማለት ነው። ኤቭሪደይ የሚጠቅምሽ ነገር ላይ ትኩረት አድርጊ፣ በሀያ አራት ሰዓት ውስጥ ማለት ነው። በቃ ያንቺ ህይወት ውስጥ ያለ ዝች ውስጥ ነው መስራት ምትዩ፣ ህይወትሽን ማስተካከል ምትዩ በዝች ሀያ አራት ሰዓት ውስጥ ነው። አለቀ። ነገን ነገን ሆኖ አይመጣም። ዛሬ ሆኖ ነው የሚመጣው። አለቀ። ዩሲ በዚች 24 ሰዓት ውስጥ ግን ወደ ራስሽ ትኩረት አድርጊ። በዚች 24 ሰዓት ውስጥ ግን ኑሪ። ዛሬን መጀመሪያ ኑሪ። ስለ ነገ ለመጨነቁ መጀመሪያ ዛሬ መኖር መቻል አለብሻል። ዛሬ ኑሪ። መጀመሪያ ዛሬ ላይ ማድረግ ያለብሽ ነገሮችን በሙሉ አድርጊ። ሞተሽ ዩሲ ዛሬ ላይ የማትኖር ከሆነ ኦልሬዲ ትናንትና ላይ ሞተሻል። ትናንትና ሞቷል፣ አልቀዋል እዛ ላይ ከሆንሽ አንቺ ዛሬ እየኖርሽ አይደለም። ሁሉም ነገር እየቀጠለ እየሄደ ያለው አሁን ውስጥ ነው። ሶ ከሚሄደው መሄድ መቻል አለብሽ። ከቆምሽ ደግሞ ማንም ሰው መቶ ፑሽ ያደረግሽ ማንም ሰው መቶ ትናንትና ላይም ቁሚ፣ በትናንትና ላይም ህይወትሽ ታሰሪ ወይም ደግሞ ስለ ነገ የሚተጨነቅሽ ከሆነ ማንም ሰው መቶ ዛሬ ዱስ ኖሪ አይነግርሽም። አንቺ ራስሽን ፑሽ ማድረግ መቻል አለብሽ። ራስሽን ከትናንትና ህይወትሽ ወተሽ ዛሬሽን ምችላለብሽ ምክንያቱ ዛሬ አዲስ እድል ነው። አዲስ እድል ነው ከተጠቀምሽበት፣ ማለት ዛሬሽን ምሰር ይቆነ ዛሬሽን ሪፋ አርገሽ ከኖርሽ እምን ደሰኝ ነው ምትሆኝ። አትጨነቂም። ራስሽን አትወቅሽን። ራስሽ ላይ ፎቅስ ማድረግ ጀምሬ ያለችሽ ትልቁ አድል እች ሀያ ሰዓት ውስጥ ናት። በትናንትናና በነገ አትታሰሪ። ምንም አያረጉልሽ መሱ ለውጥ ማምጣት በጭንቀት ለውጥ በማምጣት ወይም ስለ ትናንትና በማሰብ የምታመጪው ነገር የለም። ወደ ትናንትና ህይወትሽ ተመልሰሽ ማስተካከል ብትሺ ነበር፣ ግን ማንም ሰው ትናንትና ላይ ሄዶ ተመልሶ ማስተካከል አይችልም። ስለዚህ ዛሬሽ ላይ ፎከስ አድርጊ። ዛሬሽ ላይ አሁን ያለችሽን አሁን አሁን ተጠቀሚባት። የሚጠቅምሽ ነገር ላይ ፎከስ አድርጊ። አንቺን የሚሰራሽ ራስሽን እንድታይ የሚያደርግሽ ነገር ላይ ፎከስ አድርጊ። ህይወትሽ ውስጥ ብዙ ነገሮች ካሉ ብዙ ነገሮች ታያቸውና የሚጠቅሙሽ በጣም ጥቂት ነገሮች ናቸው። እነሱ ነገሮች ላይ 24 ሰዓት ሽም እዛ ነገር ላይ ኢንቨስት አድርጊ። ጊዜሽ ብቻ ሳይሆን ትኩረት ሽም ኢንቨስት ስታደርጊ ዛሬ ሽን መኖር ትሻለሽ። ዛሬን የምትኖር ከሆነ ስለ ነገ አታስብም፣ ትናንትና ላይ ሄደሽ አትመልሽም ማለት ነው። ስለዚህ ዛሬን ማጣጣም ጀምሬ። ህይወት ያለው አሁን ውስጥ ነው። ኑሪ መኖር ስትጀምሪ ነው ነገር ማየት የምትችው፣ መጀመሪያ ዛሬን መኖር ስትጨምሪ ነው ማለት ነው።